ፊልሙ የሚጀምረው በቤት ፓርቲ ላይ ጥቂት ወጣቶች በጠረጴዛ ዙሪያ ተቀምጠው እንዴት ካሎሪያቸውን ማቃጠል እና ጤናማ መሆን እንደሚችሉ ሲወያዩ ያስመለክተናል። ከመካከላቸውም አንዷ ስልኳን አውጥታ አንድ መተግበሪያ ታሳያቸውና በጣም ውጤታማ እንደሆነ ትነግራቸዋለች። ሁሉም ሰው የማወቅ ጉጉት ያድርበታል። ነገር ግን አንዷ ሴት ልጅ መተግበሪያውን ለማግኘት ስትሞክር ተመሳሳይ ስም ያለው የተለየ መተግበሪያ ታገኛለች። የመተግበሪያውንም መግለጫ በማንበብ ላይ ሳለች አንድ ሰው የሚሞትበትን ትክክለኛውን ጊዜ እስከ መጨረሻው ሰከድ ድረስ እንደሚተነብይ ትገነዘባለች። በባይዘዌያችን ላይ በሶስት ቪዲዮ ብቻ በአስር ቀን ውስጥ አምስት መቶ ሰብስክራይበር ስላስገባችሁኝ ከልብ ነው የማመሰግነው። አዳዲስ ሰዎችም ካላችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮም እንደሚመቻችሁ ተስፋ አረጋለሁ። ላይክ እያረጋችሁ ጀምሩት። በፍላጎታቸው የተነሳ ቡድኑ አፕሊኬሽኑ ወደ ስልካቸው በመጫን ለመሞከር ይወስናሉ። ነገር ግን ካርትኒ የምትባል አንዲት ልጅ እምቢ ትላለች። ነገር ግን ሁሉም ሰው ሲያስጨንቃት በማመንታት መተግበሪያውን አውረዳ ትቀላቀላለች። ከካርትኒ ውጭ በቡድኑ ውስጥ ያሉት እያንዳንዱ ሰዎች ከ20 እስከ 70 ዓመት ገደማ እንደቀራቸው ያሳያቸዋል ካርትኒ ግን በህይወት ለመቆየት የሚቀራት ሶስት ሰዓት ብቻ ነበር የሚለው ነገር ግን አንዳቸውም በቁም ነገር አልተመለከቱትም ነበርና መዝናናታቸውን ይቀጥላሉ በዚህም ጊዜ ኢቫን የተባለ የካርቲኒ የወንድ ጓደኛ በመምጣት ይቀላቀላቸዋል ፓርቲውም ካለቀ በኋላ የካርቲኒ የወንድ ጓደኛ መኪና መንዳት እስኪያቅተው ድረስ በመጠጣቱ ካርትኒ ብቻዋን ወደ ቤት ለመሄድ ትወስናለች በመንገዷ ላይ ከመተግበሪያው የተጠቃሚ ስምምነት እንደጣሰች በመ ሚስጥራዊ መልእክት ይደርሳታል። ከዛም አንድ ነገር ከኋላዋ ሲከተላት ትመለከታለች። ይህም በፍጥነት እንድትራመድ አነሳሳት። በድንገትም አፕሊኬሽኑ ማሳወቂያ ይሰጣታል። ለመኖር የቀራት ከሁለት ደቂቃዎች ያልበለጡ ጊዜ መሆኑን በመግለጹ ካርቲኒ በፍርሃት ተውጣ ስልኩን አጥፍታ ወደ ቤቷ ትገባለች። ራሷንም ለማረጋጋት ቀጥታ ወደ መታጠቢያ ቤት ትሄዳለች። ነገር ግን ነገሮች የበለጠ እንግዳ ይሆኗሉ። የሆነ እንግዳ ድምፅም ትሰማለች። ስትዞርም አንድ ኃይል ከኋላ ይይዛትና ወደ ጣሪያው ይወረውራታል። ዘግታው የነበረው ሞባይል በተአምራዊ ሁኔታ በርቶ ነበረ እና ቆጠራውም ዜሮ ሲደርስ ካርቲኒ ሰውነቷ ወደ መታጠቢያ ቤት ወለሉ ላይ ይጣላል። በጊዜውም ህይወቷ አልፎ ነበረ። የኢቫንን መኪና አሰቃቂ አደጋ አጋጥሞ ካርትን ትቀመጥ የነበረበችበት መቀመጫ በዛፉ ግን ተወክቶ ነበረ። ይሁን እንጂ የሁሉ ሲፈጠር ኢቫን አልሞተም ነበርና ወደ ሆስፒታል ይወሰዳል። በሌላ ትዕይንትም ክዊን የተባለች ነርስ ለታካሚዎቿ ምግብ የምታቀርብበት ቦታ ላይ ኢቫን መጥፋቱን ስትረዳ በሆስፒታሉ አካባቢ እስክታገኘው ድረስ ትፈልገዋለች። እንዳገኘችው ከሱ ጋር ተቀምጣ የሚቀጥለው ቀን ቀዶ ጥገና ስላለው ዘና ለማድረግ ትሞክራለች። ይሁን እንጂ ኢቫን ጓደኛው ላይ በተፈጠረው ነገር ተበሳይቶ ነበረ። ለመኖርም አሥራ ዘጠኝ ሰዓታት ብቻ እንደቀረው የሚናገረው መቁጠሪያ አፕ ምን እንደሆነ ለኪዊን ገለጸላት። ስለ ሴት ጓደኛውም ካርቲኒ እንዴት እንደሞተች አክሎ ይገልጽላታል። እሱም በተሰጠው ጊዜ እንደሚሞት መስጋቱንም ይነግራታል። ይህም የቀዶ ጥገናውና የመሞቻ ሰዓቱ ተመሳሳይ ነበረ። ሆኖም ግን ይህን ሁሉ የማታምናዋ ኪዊን ሁሉ ነገር መልካም እንደሚሆን ታሳምነዋለች። ወደ ክፍሉም እንዲገባ ትገልጽለታለች። በመንገዷ ላይም ከነርስ ኤሚ ጋር ይገናኛል ይገኛሉ ኤሚም ኪዊንን እንድትከተላት በማድረግ፣ ኪዊን ነርስነት ፈተናውን ስላለፈች የሆስፒታሉ ሰራተኞች ኬክ አዘጋጅተው ሰርፕራይዝ ያደርጓታል። በኋላ ስልኳ ላይ ማሳወቂያ ይደርሳታል። ማሳሰቢያውም የሚገልጸው መተግበሪያውን ዳውንሎድ እንድታደርገው ነበር የሚያዘው። ኪዊንም ይሄን ስትመለከት ሁለት የሳታስብ ነበር መተግበሪያውን ያወረደችው። ለመኖር ሁለት ቀናት ብቻ እንዳላትም ይነግራታል። ይሁን እንጂ ኪዊን መተግበሪያውን ቀልድ ነው ብላ በማሰብ ፍታ ወደ ሊፍቱ ስትገባ አንድ ዶክተር እሷን ለማሽኮርመም ይሞክራል። ይህንንም የሰማችዋ ኩዊን ጥያቄውን ውድቅ ታደረግበታለች። በዛም ቀንም ምሽት የነርሲንግ ዶክመንቷን በማጠናቀቅ ላይ ችግር ስላጋጠመ ጓደኛው ጋር ለእርዳታ ትደውላለች። ጓደኛውም ለማስተካከል የልደት ሰርተፍኬት እንደሚያስፈልጋት ትነግራታለች። በቀጣይኛውም ቀን ክዊን የልደት ሰርተፍኬቷን ለማምጣት ወደ ወላጆቿን ቤት በመሄድ ተፈልገዋለች። ከትንሽም ፍለጋ በኋላ በሟች እናቷ ክፍል ውስጥ አገኘዋለች። የዛኑም ሰዓትም ወዲያው ከጓዳው ድንገተኛ ድምፅ ትሰማለች። ለማጣራትም ስትሄርት ታናሽቷ ከወንድ ጋር ተደብቃ ታገኛታለች። ኩዊን ያየችውን ነገር ባለማመን ላይ ሳለች ሰውዬው ወዲያው ቤቱን ለቆ ይወጣል። ሆኖም እህቷ የፍቅር ጊዜዋን በማበላሸቷ በጣም ተናዳባት ነበረ። በማግስቱ ኢቫን ለቀዶ ጥገና እየተዘጋጀ ነው። ነገር ግን መተግበሪያው ሶስት ደቂቃ ብቻ እንደቀረው ተናግሯል። በዚህም መሀል ቀዶ ጥገናውን ሰርዞ ክፍ ሉ ለቆ ይወጣል። ነገር ግን በዚያን ጊዜ መተግበሪያ የተጠቃሚውን ስምምነት አፍርሳል በማለት ማሳወቂያ ይልክለታል። በሚቀጥለውም ሰከንድ ኢቫን ከኋላው አንድ ረጅም ጥቁር ምስል በመስታወጡ ውስጥ ተመለከተ። ላይክ ለምንደ ማታደረጉት እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆሉ ምን በሚቀጥለውም ሰከንድ ኢቫን ከኋላው አንድ ረጅም ጥቁር ምስል በመስታወት ውስጥ ተመለከተ። ነገር ግን ዞሮ ሲያረጋግጥ ምንም አይነት ነገር አላገኘም። ኢቫን ትንሽ እንደታጓዘ የቤቱ መብራት ሙሉ በሙሉ ይጠፋል። ኢቫንም ስልኩን በመጠቀም ባትሪ ያበራና በፍርሃት ቦታውን መቃኘት ይጀምራል። ቀና ብሎ ሲያይም በድንገት ከኮርኒስ ውስጥ የሆነ ምስል ይመለከታል። ቆጠራውም ዜሮ ሲደርስ ወዲያው የተመለከተው ነገር ይዘውና ደረጃው ላይ ይፈጠፍጠዋል። ብዙም ሳይቆይ ኩዊን ስራ ቦታ ስትደርስ ኤሚ ስለተፈጠ የምትጠራው ነገር ሙሉ ታሳውቃታለች። ይህንንም ስትሰማ መረበሽ ትጀምራለች። ተጨማሪ መረጃም ለማግኘት የኢቫንን ስልክ ትሰርቃለች። ነገር ግን ለመክፈት የጣት አሻራ እንደሚያስፈልግ ትገነዘባለች። ምንም አማራጭ አይኖራት ሲቀር ወደ ሆስፒታሉ አስክሬን ክፍል በማምራት የኢቫንን ጣት ለመጠቀም ትሞክራለች። ነገር ግን ሊሰራላት አልቻለም ነበር። እሷም በዚህ ተስፋ ባለመቁረጥ አይኖቹን በመክፈት በስተመጨረሻም ፊት ለይቶ ማወቂያውን ተጠቅማ ስልኩን ትከፍቷለች። በስልኩ ውስጥም ዜሮ የደረሰው ቆጠራ ታስተውላለች። የራሷን የመሞቻ ሰዓት የሚናገረው አፕሊኬሽን እህቷና ከአባቷ ጋር ወደ መቃብር ከምትሄድበት ሰዓት ጋር በተመሳሳይ ሰዓት እንደሆነ ትገነዘባለች። ወዲያውም በፍጥነት ወደ አባቷ ደውላ ቀጠሮውን ትሰርዟለች። እንደተጠበቀውን መተግበሪያው የተጠቃሚ ስምምነቱን እንደ ጣሰች በመንገድ በድንገት በክፍሉ ውስጥ ጥቁር ነገር ትመለከታለች። ይሁን እንጂ ያ የሚያስቸግራት ዶክተር ብቻ ነበረ በዚያን ምሽት የነበረው። እሷም ወደ ቤት በመመለስ መተግበሪያውን ለማጥፋት የተቻላትን ጥረት ብታደርግም ግን ምንም ውጤት አላገኘችም ነበረ በመቀጠልም መፍትሄ ለማግኘት ኦንላይን ላይ ስለ መተግበሪያው የተለያዩ ጉዳዮችን ትመለከታለች። ይሁን እንጂ ጭንቀቷን የሚያባብስ እንጂ የሚፈታ ነገር ማግኘት አልቻለችም ነበር። ለመተኛትም ስትዘጋጅ በድንገት የሞተውን ኢቫን አልጋዋ ላይ ትመለከታለች። በመደንገጥም ስልኳን መሬት ላይ ወርውራ በመጣል ትሮጣለች። ስልኩን ሙሉ ለሙሉ ተሰብሮ ነበረ። ነገር ግን አሁንም መቁጠሩን እንደቀጠለ ነበረ። ይህንንም ስታይ ኩን በጣም ትፈራለች። ወደ መኪናውን በመሄድ መኪናዋ ውስጥ ትተኛለች። ጠዋት ላይም እህቷ ቀስቀሳት። ሁለቱም ተያይዘው ወደ ቤት ውስጥ ይገባሉ። እዛም እንደገቡ ከአናሽሄቷ ከሷ ጋር ጊዜ ማሳለፍ ብትፈልግም ነገር ግን ክዊን ደህና እንዳልሆነች በመግለጽ ጥንቢ በማለቷ በመናደድ ወዲያውኑ ትወጣለች። በኋላ ላይ ክዊንም ወደ ኤሌክትሮኒክስ ሱቅ በመሄድ አዲስ ስልክ ትገዛለች። መተግበሪያውም አዲስ ስልክ ላይ እንደሌለ በማየቷ እፎይታ ይሰማታል። ከሱቁም ልትሄድ ስትል አዲሷ ስልኳ ላይ ከመተግበሪያው ማሳወቂያ ይደርሷታል። በንዴት ባለ ሱቁ መተግበሪያውን እንዲያጠፋላት ትጠይቋለች ነገር ግን ሰውየውም ማጥፋት አልቻለም ነበር። ክዊን ተበሳጭታ መኪና ውስጥ ትገባለች። አንድ ደንበኛም ወደ ሱቁ በመሄድ ኩዊን ስለምታወራው መተግበሪያ ባለሱቁን ሱቁን ይጠይቀዋል። በዚህም መሃል ኩዊን እየነዳች ስትሄድ በድንገት ጥቁሩን ምስል ትመለከትና በመደናገጥ መኪናውን ከሌላ መኪና ጋር ታጋጫዋለች። በዚህም የተናደደው የመኪናው ባለቤት ሊደበድባት ወደ ሷ ሲያመራ ባለ ሱቁን ሲያዋራው የነበረው ማት የተባለ ሰው ወደ እሷ በመምጣት ህይወቷን ያተርፈዋል። ከዚያ እሱም በመቀጠል በመተግበሪያው ምክንያት እየተሰቃየ መሆኑን ይገልጽላታል። የበለጠም ለመወያየት ሁለቱም ወደ ባር ገብተው የመተግበሪያውን ውሎችና ሁኔታዎች የሚያነቡበትን መንገድ እያሰቡ ሳለ መተግበሪያው አዲስ ሲጫን ብቻ ብቅ እንደሚል ያስተውላሉ። ስለዚህ ማት አንድ ሸካራም ሰው መተግበሪያውንን እንዲያወርድ በማሳመን የአገልግሎት ውሎች ገጽ ላይ ሲደርሱ ኩን ማንበብ ትጀምራለች። ውሉም ተጫዋቾቹ ምንም ቢሆን ጣፋንታቸውን መቀበል እንዳለባቸው ይገልጽ ነበር። አስጨናቂው ማስጠንቀቂያንም በመቀበል ወደ ውስጥ ቢገቡም ግን ሁለቱንም ያስገረመ ነገር ነበር የተመለከቱ መተግበሪያውን የከፈቱበት ሰው። ለመሞት 39 ዓመት እንደቀረው ነበር ያዩት። ይህም በእንዲህ እንዳለ አጋንንት ነው ብለው በማሰብ ኪዊን እና ማት አንድ የሚያውቁት ካህን ነበርና እሱን ለማናገር ወደ ሆስፒታል ይሄዳሉ። ሆኖም ካህኑ የበለጠ ብቃት ያለው ሰው እንዲያገኙ እና አድራሻውንም እንደሚሰጣቸው ይነግራቸዋል። ሊወጡም ሲሉ ማት ወደ መታጠቢያ ቤት ሲሄድ ኪዊን ደግሞ ኤሚ ትጠራትና ትሄዳለች። መታጠቢያ ቤትም እንደደረሰ አንድ ልጅ በባዶ እግሩ ከሽንት ቤት ውስጥ ይመለከታል። ነገር ግን ብዙም ትኩረት አልሰጠውም ነበረ። እዛም እጁን ሲታጠብ አንድ ሰው ሲያለቅስ ይሰማል። ለማጣራትም ሲሄድ ያ ልጅ በሽንት ቤት ውስጥ መሃል ለመሃል ምንም ነገር ሳይበግረው እንደ ልቡ ሲመላለስ ያያል። ብዙም ታይቆይ መብራቱ ይጠፋል እና አንድ ሚስጥራዊ ሰው ከኋላው ያጠቀዋል። ማት ለህይወቱ ይታገላል። ነገር ግን በሚቀጥለው ሰከንድ መብራቱ ተመልሶ ይመጣል። ግን ምንም የሚታይ ነገር አልነበረም። ይህም በእንዲህ እንዳለ ኩዊን ከዛ ከሚያስቸግራት ዶክተር ጋር ወደ ስብሰባ ታመራለች። በስብሰባም ዶክተሩ ኩዊን በተከታታይ ጥቃት እያደረሰችብኝ ነው በማለት በውሸት ይከሳታል። ይሁን እንጂ እሷ ንጹህ መሆኗን ለማስረዳት ብትሞከርም ግን ተሰብስበው የነበሩት የቦርዱ አባላት በመነጋገር ላልተወሰነ ጊዜ ያግዷታል። ይህንንም ስትሰማ የተናደደች ክዊን ከክፍሉ ወጣ ማትን ታገኘዋለች። ማትንም ስታገኘው ማት በተፈጠረው ነገር በመደንገት ይንቀጠቀጥ ነበር። ብዙም ሳይቆይ ወደ ቤተክርስቲያን በመሄድ ካህኑ የጠቆማቸውን ሰው ያገኙታል። እሱም ከሰማቸው በኋላ በተመሳሳይ አኔን አንድ መንደር ያሸበረበትን አንድ ጥቃት ታሪክ ለመንገርና ህዝቡ ተባብሮ ድክመቱን ካወቀ በኋላ ወደኋላ ለዘላለም እንደገደሉት ይገልጽላቸዋል። በመቀጠልም ካህኑ መተግበሪያው እንዴት እንደሚሰራ የተሻለ ግንዛቤ ማግኘት በመፈለጉ ኩዊንና ማት መተግበሪያውን መጥለፍ የሚችል ሰውን እንዲያፈላልጉ ይነግራቸዋል። በሚቀጥለውም ትዕይንት ሁለቱ ወደ አንድ ሞባይል ሱቅ ሄደው የባለሱቁን እርዳታ ይጠይቁታል። ሰውየው ግን እንደ ቀልድ ነበር ያሰቡ። ነገር ግን ጥሩ መጠን ያለው ገንዘብ ሲያቀርቡለት ይስማማል። በኋላ ባለሱቁ መተግበሪያውን ይጠልፈውና ለሁሉም ተጠቃሚዎች መቁጠሪያ ሰዓቱን በመለወጥ የሕይወት ዘመናቸው ሥራቸውን ይጨምረዋል። የሚገርመው ነገር የኩዊን እህት ስምም እንዳለ ይገነዘባል። እሷ ያንን መተግበሪያ እንዳወረደችም ያሳያል። የተሳካውን የጠለፋ ኦፕሬሽን ተከትሎ ኩዊን ብቻዋን ለማደር በጣም ስለፈራች ማትን ወደ ቤት በመውሰድ ስለ ሕይወታቸው አጫጭር ውይይት ያደርጋል። እናም ብዙ ሳይቆዩ በእንቅልፍ ይወሰዳሉ። በድንገትም በእኩለ ሌሊት ላይ ኩዊን ከክፍሏ ውጭ የሆነ ነገር ከሰማች በኋላ ትነሳለች። ወደ ውጭም ስትመለከት ማትን ታይዋለች። ነገር ግን ከጎና የተኛም ሰው ነበረ ይህም ማለት ከእሷ ጋር አልጋ ላይ ያለው ሰው ጋኔኑ ነበረ። በድንጋጤም ዘላ ወደ ውጭ ትወጣለች። እንደ አለመታደልም ሆኖ የሁለቱም ቆጠራ ወደ መጀመሪያው ቁጥራቸው ተመልሶ ነበረ። በሌላ ትዕይንትም የክዊን እህት ከሌላ ክፍል ስልክ ሲደውልላት ትሰማለች። ወደ ክፍሉም ስልኩን ለማንሳት ትሄዳለች። ቆጠራውንም ስታስተውል በድንገት መብራቶቹ መብራትና መጥፋት ይጀምራሉ። እናም የሞተችዋን እናቷን ስትናገር ትሰማለች። በሚቀጥለውም ሰከንድ እናትየዋ ብቅ አለች። የክዊን እህትም ልብ ድካም ስላለባት ህይወት ለማዳን እየሮጠች ነው። እናም እንደ ዕድል ሆኖ ኩዊን እና ማት በጊዜ ይደርሱላታል። ከዚህም በኋላ ሶስቱም ወደ ካህኑ ያቀናሉ። እዛም ሲደርሱ በእነሱ ላይ እርግማን እንደደረሰባቸው ከመተግበሪያው ኮድ ይገነዘባሉ። ካህኑም እርግማኑን ለማንሳት የቆጠራ መተግበሪያ ያለው ሰው ቀደም ብሎ መሞት ወይም ከቆጠራው የበለጠ ረጅም እድሜ መኖር እንዳለበት ያስረዳቸዋል። እነሱም ሁለተኛውን አማራጭ ይመርጣሉ። ካህኑም እነሱን ለመርዳት በማሰብ ከአጋንንት ለመጠበቅ አንድ ክብ ስዕል በመሳ ልና ጥቂት ጨው በመጨመር ስራውን ካጠናቀቀ በኋላ ማት በመተግበሪያው ላይ ሁለት ደቂቃ ብቻ እንደቀረው ስላወቀ ርቆ ለመሄድ ይወስናል። ነገር ግን ኪዊን እሱን በማጽናናት እና አብራውም እንደሆነች በመግለጽ እንዳሂር ታሳምነውና በስሜት መሳሳም ይጀምራሉ በድንገትም መብራቱ ይጠፋና ሁሉም ወደ ተባለው ክብ ውስጥ ለመግባት ይሮጣሉ። ጋኔኑም ከጥቂት ጊዜ በኋላ ይመጣና እንደታቀደው ወደ ክቡ መግባት ያቅተዋል። በድንገትም የማት ስልክ መጨው ይጀምርና የሞተውን ወንድሙን በማሳየት ከክቡ እንዲወጣ ያደርገዋል። ከዛም ወዲያውኑ ከህንፃው ውጭ ወጥቶ በሚያወጣበት ጊዜ ኩዊን ተከትላቸው ትወጣለች። ነገር ግን ሁለቱ ሲገናኙ ማት በድንገትም በመኪና ተገይቶ ይሞታል። ኩዊንም በጣም በመበሳጨት ወደ ቤቱ ትመለሳለች። ቤትም እንደገባች እህቷ ታማ እና ስትደማ ታገኛታለች። እናም ወዲያውኑ በፍጥነት በወደ ሆስፒታል ትወስዳታለች። እዛም እንደደረሰች አንዲት ነርስ፣ እሷም ኩዊንን ሲያስቸግራት የነበረው ዶክተር እሷንም እያስቸገራት እንደሆነ በመንገር ኩዊንም እሷን በማጽናናት ታቅፋታለች። በመቀጠልም ነርሷ በመበሳጨት አንድ ሰው በአሰቃቂ ሁኔታ እንዲገለው ትመኝለታለች። ይህንንም የሰማችዋ ኩዊን አንድ አሳብ ይመጣላታል። ዶክተሩ መተግበሪያውን ስላለው ካህኑ እንዳለው አንድ ሰው መተግበሪያው ከሰጠው ጊዜ ቀደም ብሎ ከሞተ እርግማኑ ይነሳ ይሞታል ብሎ ስለነበር እሱን በማሰብ ያለ ጊዜ ልትገድለው ታስባለች። በኋላም ክዊን ዶክተሩን በማታለል ወደ ቢሮ ውስጥ አመጣውና ወደ ዝግ ሆስፒታል ክፍል እንዲከተላት ታደርጓለች። ዶክተርም ወደ ወጥመዳ ውስጥ ከገባ በኋላ የሞርፊን መርፌ ልትወጋው ትሞክራለች። በዚያም ጊዜ እህቷ እሷን ስትፈልጋት ነበርና እነሱ ወዳሉበት ቦታ ትመጣለች። ክዊንም ሰውየውን ልታጠቀው በምትሄድበት ሰዓት ጋኔኑ ኬት መጣ ሳይባል ሰውየውን ጎትቶት ይሄዳል። ይህንንም የተመለከተችዋ ክዊን እነሱን ተከትላ ትሮጣለች የኩዊንም እህት ስልኳን ስታረጋግጥ ለመኖር ሁለት ደቂቃ ብቻ እንደቀራት ያሳይ ነበር ይህም በእንዲህ እንዳለ ኩዊን ዶክተሩን አግኝታ ልታጠቃው ሙከሯን እንደቀጠለች ነው ነገር ግን ጋኔኑ ገፍትሯት ዶክተሩን እንዲያመልጥ ያደርገዋል ከጥቂት ጊዜም በኋላ ጋኔኑ የኩዊንን እህት ማሳደድ ይጀምራል ልክ ጊዜዋ ሊያልቅ ሲል ኩዊን በፍጥነት መርፌውን በማንሳት ጊዜዋ ሳያልቅ እራሷን ወቅታ ለመግደል ስትሞክር ጋኔኑ የሞተችዋ እናቷን በመምሰል ያስጥላት ቢሞክርም ግን ኩዊን አልተደናገጠችም ነበርና እራሷም በሞርፊን መርፌ ወዲያውኑ ወቅታ ትገድላለች። ቆጠራዋም ከማብቃቱ በፊት ስለሞተች እርግማኑን በመነሳት ጋኔኑ ወዲያውኑ መጥፋት ይጀምራል። ይህም በእንዲህ እንዳለ እህቷ ወደ ኩዊን አስክሬን በፍጥነት በመሄድና በሚያስገርም ሁኔታ በኩዊን ክንድ ላይ ተጽፎ የነበረ መድኃኒት ስምና ከኪሷ ውስጥ መድኃኒቱ ከመርፌ ጋር ተቀምጦ ስለነበር ከኪሱ ውስጥ በማውጣት ምንም ጊዜ ሳታጥፋ መርፌውን በመጠቀም የኩዊንን ህይወት ታድንላታለች። በመጨረሻውም ሁለቱም ትዕይንት ክዊን እህቷ እና አባቷ ወደ እናቷ መቃብር ተያይዘው ይሄዱ ያስመለክተናል። ከትንሽም ቆይታ በኋላ ክዊን በስልኳ ላይ ሚሴጅ ሲደርሳት ፊልሙ ያበቃል። የደረሳትን ሚሴጅ መተግበሪያው ራሱን አፕዴት በማድረግ ሁለተኛው ክፍል ተጭኗል የሚል ነበረ። ለዩቲዮብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግና ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ በሚገርም ፊልም እስክንገናኝ ድረስ ቸር ሰንብቱ።